አሰላም አለይኩም ወረሀመቱላሂ ወ በረካቱ ውድ እና ተከበራችሁ ቤተሰብ አንዴናችሁ ዴናናችሁ አልሀምድሊላሂ ከኔጋ ሁሉ ሰላም ሁሉ መልካም በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ተርፍርፍ በልኝ እያልኩኝ ዛሬ በአዲስ ቪዲዮ ከአች ብዬለው ለቤቱ አዲስ የሆናችሁ ሰብስክሪብ ላይክ እያረጋችሁ እስከ መጨረሻ ከኔጋ ሁሉ ሰብስክሪብ ያላደረጋችሁ ሰብስክሪብ አረጋችሁ ቤተሰብ ሁሉ እላችኋለሁ እንግዳ ነው መጣ ነው ቤታችን ዛሬ አንዲት ውድ ማዳም ቅመም ልንቀበላት ነው። አንዲት ማዳም ቅመም ማለት ነው ማታ አሚና ኮሜዲያ አንቺን መጥቼ ካልዘየርኩ ዘየርኩ ብለ እየመጣች ነው ማለት ነው። እንግዲያ ልንቀበል ነው። አብራችሁን ሽር ጉድ በሉ እላችኋለሁ። እንትን ስልጤ ቅበት ቅበት የሚባል ሀገር የት እንደሆነ አላውቅም። ከስልጤ ነው እየመጣች ያለችው። ጓደኛዬ አንድ እየመጣች ነው፣ መደም ቅመም በቃ ጓደኛዬ ቤት ስበሉ በቃ በቃ ቤት ስበሉት። የመደም ቅመማዎች ተከታታዮቼ ሁላችሁም ሀገራችሁ ስትመጡ እየመጣችሁ ዘይሩልኝ እላችኋለሁ። ወላሂ ሊዘይርሽ ብላ እየመጣች ነው ከሩቅ አገር ባይገርማችሁ ማለት ነው። እንቀበላታለን። ሽርጉድ እያሉ ነው የቶቼ እላችኋለሁ። መደም ቅመም ናት። ዩቲዩብም አላት ሰብስክራይብ ታደርጋላችሁ። ከመጣች አብረን ቪዲዮ እንሰራለን እላችኋለሁ። ዝግጁ ሆናችሁ ጠብቁ። እንትን ምንድነው? እንትን ሰብስክራይብ ታደርጋ ታደርጋላችሁ ማለት ነው። ሁለት ሺ በላይ ሰብስክራይብ አላት። ሁላችሁ አለው አበረታቷት። መዳም ቅመሞች ማለት ነው እንትን እርስ በራሳችሁ ሰብስክራይብ ብትደራረጉ ወላሂ ቶሎ ነው የምታድጉት። ስንቱ ወጣት የዚህ ሀብታም እያደረጋችሁ ሚሊየነር እያደረጋችሁ ለራሳችሁ የመዳም ቅመም ዩቲዩብ ከፍታ የምትሰራ ካገኛችሁ በቀ ሼር ሼር መደራረግ ዝም ብላችሁ ሰብስክራይብ ማድረግ ነው ያለባችሁ እናንተ ትሩት እውነቴ ነው ሚላችሁ አንዲት መዳም ቅመም ማልፎለት ስታዩ መደሰት ነው ያለባችሁ እንደው በቃ እርስ በራሳችሁ መሆን እኮ ትችላላችሁ እናንተ ሌላውን እዚህ ሀገር ላይ እያለ ሁሉንም እያበረታታችሁ እያያችሁ አንድ መዳም ቤት እየሰረጅ ዩቲዩብ ከብታ የሚሰራ ስታዩ ዝም ብላችሁ ማላፍ የለባችሁም ወላሂ ሰብስክራይብ አርጉ ላይክ አርጉ። ባትፈልጉ እንኳን ስራ እየሰራችሁ ቪዲዮዋን ከፍታችሁ የሚበሉ እንዲቆጥርለት ማለት ነው። እና እርስ በራሳችሁ መበረታታት አለባችሁ እላችኋለሁ። አሁን መደም ቅመም ቤቴ እየመጣች ነው ወላሂ። ልዘይርልሽ ያለሽበት መጥቼ በጣም ወዱሽ ማለት ናይ አልኳት። በቃ እየመጣች ነው፣ ስትደርስ አብረን ያለውን ነገር እናሳውቃችኋለን እላችኋለሁ። ላይክ እያረጋችሁ እስከመጨረሻ ከኔ ጋር ሁኑ። ሰሞኑ ጉንፋን ምናምን ፏፏያን ነው እንደምታዩት፣ ይጣንም ጨስጨስ አርግተናል ማሻላ እና ፏያን እንገኛለን። አብራችሁን ከኔ ጋር ሆኑ እላችኋለሁ እና ማለት ነው መደም ቅመሞች እኔንም በዚህ አመት ቢያንስ መቶ ሺህ መግባት አለብን። በዚህ አመት መቶ ሺ እንዲገባ ሁላችሁም የበኩላችሁን ተውጡ እላችኋለሁ። ላይክ ሼር ማድረጋችሁን እንዳትረሱ እኔ እንደ ሰዎች እዚህም እዛ በቃ ስለንትም እንትም የሆነ አለ አይደለም ለዩቱብ ብዬ ማለት ነው ውሸት ፕራንክ እዚህም እዛ አልላ ላጢም ገባችሁ ለዛ ነው መሰለኝ በቃ ቶሎ አላደገም ቻናል ግን ብዙ ልጆች መጥተው በቃ ከዚህም ከዚህ ጋር ይላላጣሉ ምን ይሆናሉ ውሸት ይሰራሉ ፕራንክ ምናምን ቶሎ ነው ቻላ ናቸው የሚያድገው የሚገርም ነገር ግን እኔ የራሴን ነገር የራሴን እንቅስቃሴዎች የራሴ ነገር ነው በቃ ብዙ ጊዜ ውሸት ምናምን የለበትም። አንዳንድ ነገር የራሴን ስራዎችን ነው የምቀርጸው ማለት ነው። ለዛ ነው መሰለኝ ቻናሌ አያድግም። ስምንተኛ አመት ሆነ፣ አይገርምም? ስምንተኛ ዓመት ነው አሁን፣ እስከዚህ ድረስ መቶ ሺህ አለመግባቴ። ወላሂ አሁን ሲያስብ ላካ ውሸት፣ ዩቱብ የሚያሳድገው ውሸት ነው። የውሸት ወሬ ነው እንደ ብዬ ነው አሰብኩት። ውሸትን የሚሰራ ፕራንክ ድራማ ምናምን በውሸት ሚያልቅስ ተፋተው ተጋለው ባሌ መታኝ ባሌ እንዲያደረገኝ ተፋተው እንዲያለኝ በቂ ያንን ሰው በአሁን ሰዓት ሚያየው ማለት ነው። ሚገርም ነገር ውሸትን ነው የሚወደው እና እኔ የራሴ ነገር የሚሰራ ሰውን ግን በትክክል ማበረታታትና ማሳደግ የነበረባችሁ ትክክለኛ የራሱን ላይፍ የሚሰራ ሰውን ነበር። ስለዚህ መቶ ሺህ በጣም ነናፈቀኝ። መቶ ሺህ መግባት አለብኝ። በዚህ አመት መቶ ሺህ መግባት በቃ ግድ ነው። እናንተ ትሩጡ። አለበለዚያ ቆይ፣ እኔም ፕራንክ መስራት ጀምራለሁ። ፕራንክ አትስሪ፣ የሰው ልብ አትስበሪ። ከዚህም በፊት የሆነ ነገር ሰርቼ ማለት ነው፣ ከዛ ታወቁኝ። እኔ በቃ የሆነ ከስተመሪን እናንተን፣ ምሳሌ ተከታታዮችን የሚያክብር የሚያክብር አንድ ዩቱበር ነኝ። እኔ በጣም ነው የማከብራችሁ፣ በጣም ነው የምወዳችሁ። ያላችሁትን እንሰማለሁ። ይሄን ነገር አትስሪ፣ ይሄን አትስሪ ካላችሁ እንሰማቻለሁ። ልክ የሚሰራችሁ የሚሰማችሁን ሰው ደግሞ እናንተም ልዩ ቦታ መስጠት አለባችሁ። ቪዲዮ ስለዚህ ዝም ብላችሁ ሼር አድርጉ፣ ዝም ብላችሁ ይሁ ይጠቅመናል። ገባችሁ? ለዶላር ብዬ ያላበትኩት ኢትዮጵያ ገብቼ እኔ ነኝ። ብዙዎቹ ለዶላር ብለው አብደዋል። እና ማማ ጨቤ እክራሚን አላያቸው ስንቱን ከባለ ዋጋ ተፋታች። አሁን ግን ከካሜራ ጀርባ እኔ ይመስለኛል ከራሱ ጋናት አሁን ሁለተኛ እርጉዝ ነው። ሌላ ባላገባው ባሉናት እንዲያለች እንዲያለች ነው ወሬው። ለዩቱብ ተብሎ ነው እንጂ ከካሜራ ጀርባ ሁሉም ነገር ድራማ ነው። እንደዛ እኔ መቼም አልሰራም። ለዩቱብ ብለው ነው ገባችሁ። ብዙ ነገሮች ለዩቱብ ተብሎ ዩቱብ፣ ይሄ ቪዲዮ ራሱ ስራ ነው እቺ ቪዲዮ ስምንት 8 ደቂቃ አስር ደቂቃ ሞልቼ ከላከኩኝ ስራ ነው። አንድ ብር፣ ሁለት ብር፣ ሁለት ዶላር ማለት ነው። ሶስት ዶላር ከቆጠረ ምሳሌ ብር ነው። ገባችሁ? ጥቅም ነው፣ ብር ነው። ለብሩ ብሎ ነው ሰው እያበዳል። እኔ ለዶላር ብዬ ደግሞ ብዙ ነገር መሆን ይችል ነበር። እኔ ደግሞ የብር ማሊ ገባገብ ሰው ነኝ። አሊን ብር አልወደውም የብር ፍቅር የለብኝም። በቃ የሆነ ደሃ እንዳልሆን የሆነ በቃ በሰው እጅ እንዳልወጥ ተፍተፍ እንላለን። ሰበቡን እናዳርሳለን። ለማጠቃቀሚያ የዱንያ ማጠቃቀሚያ ናት። ምንም ሌላ ነገር ትርፍ ነገር የለውም። ለማጠቃቀሚያ እንሰራለን፣ ሰበብየውን እናዳርሳለን እንጂ ያና ዩቲዩብ ስለሚከፍል ብለን ለዩቲዩብ ብለን የማና አብድ ኔም ባሌም የካሜራ አይወድም። ገባችሁ? ለዩቲዩብ ብለን የሆነ ነገር የሚፈጥሩ ሰዎች አይደለንም። ለዶላሩ ብለን በትንሹ 50 ብር 70 ዶላር መቶ ዶላር በቂ እንደዛ ናት። እኔ በሁለት ጥሩ እንኳን አንዴ መቶ ዶላር የሚገባ ጊዜ አለ። አስር ሺህ ምናምን ግን አልሐምዱልላ ትንሹም ነው የሚያስደስተኝ። ባይገርማችሁ ካሜራ ዩቱብ ብቻ አይደለም ስራዬ። ደግሞ ነጋዴ ነን፣ አልሐምዱላ ሌላ ስራ እንሰራለን። ለዩቱብ ብቻ አይደለም የምንሰራው፣ ዩቱብ ብቻ አይደለም። ለዛ በትንሹ የምንደሰ ሰዎች ነን እንጂ እንደ ሌሎቹ መቶ ሺ ሁለት መቶ ሺ ገብቼ ነበር እስከዚህ ለዩቱብ ብለን ብናሽ ቃብጥ ማለት ነው። አሁን ማሽቃበት ሳልጀምር በፊት መቶ ሺህ ያስገቡልኝ። ወላይ መቶ ሺህ መግባት አለብኝ በዚህ ዘመን። እኔ ሲያስብ እንዴት እስከ ስምንት አመት ድረስ መቶ ሺህ አልገባሁም ለራሴ ጥያቄ ነው ነበብኝ። ስለዚህ ከሁን በኋላ ኢንሻላህ አስተማሪ አስተማሪ ነገሮችን በጣም ጥሩ ጥሩ ነገሮችን ኢንሻላህ እንሰራለን። እናንተ ደግሞ ላይክ ሼር ማድረጋችሁን እንዳትረሱ እላችኋለሁ። እና እንግዲም እየመጣች ነው ያልኩት እየመጣች ነው በቀጣዩ ቪዲዮ ስትመጣ እንትን እንገናኛለን። የእሷ ቻናልን አስታውቃችኋለሁ። ሁላችሁም አደራ ሁላችሁም ሰብስክራይብ አድርጓት፣ አበረታቷት። እናቷ ሞታለች፣ በቅርቡ እናቷ ሞታለች፣ ሀዘን ላይ ነበረች። ስለዚህ ትስራበት፣ ሁላችሁም አበረታቷት፣ ከጎና ሆኑ። ሁላችኋለው ማበረታታት ግድ ነው። መደም ቅመሞች፣ እሷም መደም ቅመም ነበር። አሁንም ተመልሰ እንዳትሄድ ሀገሯ ጠንክራ እንድትሰራ እናንተ ከጎና ሆኑ ይላችኋለሁ፣ መልእክቴ ነው።